ቤት ሄዶ ነው። በጣም ቆየኩ፣ ተኝቼ ነው። ይኸውልህ፣ አንድ ላዘህ የምፈልገው ስራ አለ። ምንድን ነው ደግሞ የምታዘኝ? ቤት ሄደ፣ ሰራተኛዋን ተግባባት። ያቺን አውሬ ፍቀድልኝና ብቻዋን ላግኛት ስትል አልነበር እንዴ? አውሬ መሆኗን ሳላቅ በፊት ነዋ። እና ፈራህ? በቃ ኦይ፣ ምንድን ነው የማደርገው? እስቲ ቅድሚያ ነገሪ። ይሁል ምላስህን ተጠቅመህ ዝም ብላ ሀስቃት። ከዛዝ እንደ ተግባባችሁ አስመስልና ትግስት እንድታይ አርግ። ከዛዝ ከዛማ አንድ ሁለት ቀን መኝታ ቤቷ ኮንዶ ምንጥልና መጣያ ሰበብ ይሆንናል እናባራታለን ማለት ነው። እሺ፣ ካልሳቀችልኝስ ግን? ስማ መዳሰን ተጠቅማ የፈለከውን ነገር እንድታደርግ ፈቅጅ ይለሃሉ። እሺ ካለችኝ፣ መተኛትን፣ ደስ ያለህን ነገር አርግ። ለሚፈጠረው ነገር በሙሉ እኔ ኃላፊነቱን እወስዳለሁ። እውነት በል እስቲ ቲጂ ትሙት። እሺ ይኸውልህ፣ ለየት ያለ ነገር ካለ ቅዳት። እሺ ቅዳት ምንም የምትፈልገው ነገር ካለ ደግሞ እኔ አለሁኝ። ታዲያውም ቤት ማን አለ ብቻዋናት። አሳይሃለሁ፣ ምን እንደማደርግ። አረ ይኸውልህ ስማ፣ ከተሳካልህ፣ እኔ እውነቴን ነው የምነግርህ። የምትፈልገውን ነገር እቀጣልሃለሁ ነው። አዎ ምምር እመስለዋል ምንም። እሺ እናያለን። አሁኑን ወደ ስራ በ በጣም እያፈርኩኝ ነው የጻፍኩት። ምክንያቱም አንቺ በጣም ጥሩና ደስ የምትይ ሰው ነሽ። ባልሽ ግን እጅግ በጣም እርኩስ ነው። እትዬ፣ ይህን በእኔ ምክንያት ስላወቅሽው ይቅርታ። እንደምትደነግጭና እንደምትታማሚ አውቃለሁ። ግን በውሸት አለም ከመኖር እውነቱን አውቀሽ ውሳኔ ብትወስኝ ይሻላል። እትዬ፣ ይሄ ዳንኤል የተባለው ሰውዬ ለአንቺ ታማኝ መስሎ እኔንም የሚንከባከበኝ መስሎ አንቺ በሌለሽበት ነው አፍኖ ይደፈረኝ። ይህንን እንደምነግርሽ ሲያውቅ በሽጉጥ አስፈራርቶ ከቤት እንድጠፋ አስገደደኝ። እኔም ነብሴን ለማዳን እቃዬን ይዤ ጠፋው። ይሄ እኔ ላይ ብቻ የሆነ መስሎኝ ነበር ግን አይደለም እንደ ነግርሽም ያስገደደኝ አሁን በስራ ምክንያት ያገኘዋት አንቺ ጋር ስትሰራ የነበረች ሴትም ልክ እንደኔ ተመሳሳይ ነገር ደርሶባት ነበር። እትዬ እባክሽ ስሜኝ ይሄ አውሬ ነው ታየውና ሂጂ ስቃይ ነው የሚሆንብሽ። አክባሪሽ አይናለም። ይሄ ነገር ለትጂ ነው የተጻፈው። ማንበብ የለብኝም ነበር እንዴ? ይህ ማይረባ ሰራተኞቹን መድፈር ልምድ አድርጎታል ማለት ነው። ስለዚህ ለዚህ ነው ማለት እኮ ነው ሰራተኞች አይበረክቱልኝም ስትለኝ የነበረው። ይህንን ስራውንማ እንዲያቆም ማድረግ አለብኝ። ቲጂም ሰላም ማግኘት አለባት። ዳንኤል የለም እንዴ? የለም ትጂስ የለችም ና ብሎኝ የት ሄዶ ነው ደውለ ጠይቀዋ ወዴት ነው እዛው ሲመጣ ጠይቀዋለሁ አለ ኦ ማንም የለም አልኩህ እኮ አንቺ አለሽ አይደል እንዴ ከኔ ምን ጉዳይ አለክ እንተዋወቃለን አያስፈልግም? አያስፈልግም ያናደደች ሰው አለ እንዴ ትሰማኛለህ በጣም እያበሳጨኸኝ ነው እሺ እንዴ ያኔ ምን አደረግኩኝ ልግባና ልጠብቃቸው ነው ያልኩት እኮ እኔ ደግሞ ማንም በሌለበት አትገባም እያልኩ ነው ይሄ ቤት እኮ የጓደኛዬ የወንድሜ ቤት ነው ለመግባት ያንቺ ፍቃድ አያስፈልገኝም ቆይ ጠብቀኝ እዚሁ ቲጎዴሽን ያለው ምን እንደምታመጪ ስራሽን ትተሽ ዝም ብለሽ ትዞሪያለሽ። ስለማታቀው ነገር ባታወራ አይሻልም። ምንም በቃ ቤት ውስጥ ምሳሪው ስራ የለማል። ስራዬንማ በአግባቡ እየሰራው ነው። እኔ ተነስቼ ምግብ እንድሰራ ነው የምትፈልጊው? ትዕግስት እፈቅዳልኝ ነው የወጣሁት። እንዴ በሄድሽበትማ በዛው መቅረት መልመድ አለብሽ። አታስበው። እኔን በደንብ ታቀኛለህ። በዚህ ሳምንት ቤቱን ለቀሽ እንድትሄጅ ይፈልጋሉ። ይሄንን ለማድረግ ግዴታ ትዕግስትን ማሳመን አለብክ። እኔ ራሴ አባርርሻለሁ። አንተ ወንድ ነክ ሞክርና፣ ሁሉንም ነገር አሳጥሃሉ። እያስፈራራሽኝ ነው። እየነገርኩክ ነው። እኔ ከፈለግኩ ምንም ነገር ማድረግ ይችላል። አረ፣ አትዛት አትዛትሽ። ሰርታ አሳየኝ አይደል። እኔ እንደውም ይኸውልሽ፣ አንድ ነገር ፈልጌ እንድታባርርሽ ካላደረግኩኝ እኔ ዳንኤል አይደለሁም። መሞከር ነዋ። እንዴ፣ ቲጂ ዛሬ ስራ የላትም ወይ? ስራ አስታይዳ ነው። ትንሽ ነው። እኔ እንጃ፣ አይኔም በትክክል እያየልኝ አይደለም። እና ታዲያ ሆስፒታል እንሂዳ አይሻልም? አረ፣ አረ ተነሺ። ወይኔ አይኔም እያየልኝ አይደለም። አረ፣ ወይኔ፣ ወይኔ ጉዴ። ወይ ለጋሽ ልደውልለት? እንዴ ተይው፣ እኛ እንሄዳለን። እሽኔ፣ አይዞሽ

እንደ በቃ ከቤት በግድም ቢሆን ጎተተን እናስወጣታለና። ጥሩ መቼስ ለሁለት አታቅተንም። አቅም የላትም፣ ያው ጭካኔ ብቻ። በምን እንደዛ አልክ? ምን ሰክሬ እኮ ነው የደፈርኳት? እኔም ቢደርሰኝ ጥሩ ነበር። ትፈልጋለህ? መቼስ ያው አርደኛ ሴቶች እንደሚመቹኝ ታውቃል። አትፍራ፣ ምንም አታመጣም። ቆይ ምን ተማምነህ ነው ምን እንደተማመንኩት ልንገርህ። አንተ ንትትሆነ አስፈላጊ በሆነበት ሰዓት ልጠቀምበት። አረ ምን ሆናል እንዴ? በዚህ ሰዓት ይህ ነገር ጥሩ አይደለም እንዳንጠየቅ። አይዞህ እችን ደደብ ካባረረን በኋላ ሁሉም ነገር ይደበቃል። ትጂ ቤት የለች ማለት አንተ ደግሞ በዚህ ሰዓት ስራ ጥላ ቤት ምን ታደርጋለች እ እንሂድ ግን ይህንን ነገር ተጠንቀቅ አይዞህ ምንም ነገር አይፈጠር። አረ በልበል በል አባዬ፣ እኔ ህይወቴን በጣም ነው የምወደው። ምንም ነገር ይፈጠር ብቻ አላቅም አታቀኝ። በቃ ይሁል ይፈልጊያት፣ እመጣለሁ። ጠብቀኝ አንተ አይገርምህም ወይ? የለችም። ተደብቃ እንዳይሆን። አረ በደንብ አድርገ ፈልግ። ያለሁ በእናት የለችም። የት አባቷ ሄዳ ይሆን እቺ የማትረባ። የሆነ ቦታማ ሄዳለች። የሆነ የለመደችው ነገርም አለ። ምን ባውቅ ቀጥታ አልሄድም ነበር። እንደ ቆይ፣ እችን ነገር እንደውም ለምን ለጸባ ትጠቀምባት? እንዴት ይውል። እንደዚህ እናደርግ፣ ቲጂ ጋ አሁን ደውለህ ቤቱን ጥላ እንደጠፋች ቀውጠ ነገራት። በቃ መርጣ ሳትበቅ ደውልላት። የት አባቱ ሄሎ። ምን? እሺ፣ እሺ መጣሁ። እሺ መጣሁ ምንድን ነው ምን ሆነ ነው ቲቺ ሆስፒታል ገብታለች እና አብሬ ሊዳ አይ ቆይ ችግር የለም አንተ እዚሁንና የሚደረገውን ነገር አድርግ እሺ ግን አደራ ሽጉጡን ተጠንቀቅ ከዛ ሆስፒታል ፍተሻ ምናምን አለ እሱ ችግር የለም በቃ አደራ አንተ የሚደረገውን አድርግ እሺ በጣም ግርም ነው የሚለኝ። ማለት እንዴት እኮ እንደምታምሪ እሳይ። የሰፈር ሰዎች እኮ ቆንጆ ሰዎች አመላቸው አስቸጋሪ ነው ይላሉ። ታዲያ እኔ ምን አገባኝ? ትዕግስትም አደገኛ ፀባይ ነበራት። ቁንጅናዋም ለጉድ ነው። ጓደኛ ጠጋ ብሎ በእጁ አስገባት። ምን ለማለት እየሞከርክ ነው? ዳጋ ካልኩሽ እኮ በእጅ ያስገባሻሉ። መሞከር ነው እንግዲህ። ምንድን ነው እንዴ? ቫይኪንግ ልታደርጊው ነው እንዴ? የእኔ ፍቅር እንግዲህ እንደዚህ ነው፣ ይመቸዋል። በዚህ ፀባይሽ ግን እኔ እንጃ፣ ቆመሽ ነው የምትቀሪው። አይመለከትም። አሁን ቀጥ ብለውጣ። አረ እኔ ይውጣለሁ። ይብላኝ ለሚያገባሽ። ጭራሽ ተጋድመሃል። አንቺ ደግሞ እዚህ መሆንም ልትከለክኝ ነው እንዴ? አይ አልከለክልም። ከፈለክ ተቀመጥ። ሌላ ነገር አስባለሁ ካልክ ግን መልሱን ትችለዋለክ። አሁን ምን ላስብ እችላለሁ? አንተና ጓደኛ ከክፋት ውጭ ምን ልታስቡ ትችላላችሁ? ኧረ እኛ ሰላማዊ ሰው ነን። ማን እናንተ እንዴ? ምን አድርጌ እሻቃለሁ እኔንማ ምንም ልታደርገኝ አትችልም። ምን ያደረግኩትስ ነገር አለ? ያረከው ነገርማ፣ እዚህ ቤት እንዳስከለከልክ አውቃለሁ። ማን ነው ደግሞ እንደዛ ያለው? ጓደኛህ ነዋ። ምን አልሽ? ያው እንግዲህ ተጠንቀቂው፣ መጥፎ ሰው ነው ብሎኛል። አይ እንደዚህማ በፍጹም አይልሽ። አለማመን ትችላለህ አንቺ እኛን ለማጣላት ነው ፍላጎትሽ። የምትዋደዱ ቢሆኑ የምትጣሉት ጥቅመኞች በምንም ሊዋደዱ አይችልም። ግንኙነታቸው ጥቅሙ ጥቅም ውስጥ ካለ ድረስ ብቻ ነው። ምንድነው የምታወሪ? ለነገሩ እስካበላ ከእስካጠጣ ድረስ ጌታ ነው። ከስር ከስሩ ትሱ ትስ በል። ማነው የሚያበላኝ የሚያጠጣኝ? እንደዛ ነው እንግዲህ እያወራ ያለው። በይ እባክሽ፣ አንቺ በደረሰብሽ ነገር አይምሮች ተበላሽቷል። ማለት ማለት በቃ ነህ። ልጅ የውሻ ልጅ ልክ እንደ ጀ አውጥቶለታል ማለት ነው። ቆይ ግን እንዴት ሊነግራቸዋል? አይ በፍጹም ይሄ የፈጠራ ወሬ ነው እኔና እሱን ለማጣላት እንጂ እሱ ሊነግራት አይችልም ግን እኮ አንዳንዴ የቀልዱንም ቢሆን እኮ ከእሱ በታች እንደሆንኩ ይነግረኛል እውነት ነግሯት ይሆን እንዴ ኧረ ምድን ነው የማስበው ፍቅር ግን አሁንም እንደተናደድክ ነው አይደል? እን ምን ማለት ነው? እንዴት አልናደድም? በቃ ሳናውቅ እኮ ነው የወለደው የተፈጠረው፣ የራሳችንን መኪናና ቤት ሳንገዛ አንወልድም አልተባባልንም? ነበር እሱን አንተ ነህ ያልከው። ለዛ ነው ወን ብለሽ ያረገዝሽው? አይደለም ድንገት ነው። እኔም እንዴት እንደሆነ አልገባኝም። እሺ አሁን አሞሻል። ሲሻልሽ ቼክ ትደረጊና እናስወርደዋለን። ምንድን ነው ያልከው? ሰምተሽኛል። ላንተ ቀላል ነው አይደል? ካሰብነው ውጪ አይሆንም አልኩሽ። እኔ ደግሞ አላስወርደውም እበቅ። አረ አዎ እሺ፣ እሱን አብረን እናየዋለና በቃ ወዴት ወዴት? ምንድነው ጥድፊያው? ተወኝ። የሆነ የተፈጠረማ ነገር አለ አልገባኝም። እንጂ ምንድነው የምታወራው? እቺ ሰራተኛ ከመጣች ጀምሮ አመሏ ተቀይሯል። ቲጂን ነው እምላትን የምትታዘዘኝ ሴት እንዲሁኝ፣ እንዲሁኝ ስል የምታደርግልኝ ሴት አሁን አሻፈረኝ አለች። ቆይ አልገባኝም፣ ምንድነው የተፈጠረው? ኧረ ተወኝ ናቲ፣ ና እየጠጣን እንነግርሀለሁ። ግዴለህን ይሻላል። አዎ ና እንሂድ። ምን ሆነሽ ነው የምታለቅሽው? ምን ያሉ እንኩት ነገር አለ ማለት? ዶክተሩ ከባድ በሽታ ነው አለሽ እንዴ? ዶክተሩማ የምስራች ነበር የነገረኝ። እናንተ ደግሞ ምን ሆነሽ ነው? ዳኒ ነዋ? ምን አደረገሽ? ሁሉንም ነገር ይረዳኛል፣ ያስደስተኛል ይሄንን ግን ለምን እንዲቀበለው እንዳልፈልግ ምንም አልገባኝም። ምንድን ነው የተፈጠረው? ነፍሰ ጡር ነኝ። ምን? እሰይ! የእውነት በጣም ደስ ይላል። ታዲያ እኮ ይሄ አያስለቅስም። ምን ዋጋ አለው ታዲያ። ማለት ዳኒ እንዲወልድ አይፈልግም። ያማን? እንዴ! እንዴ! ይሄ የማን ቤት ነው? የወንድሜ ነው። እሱ ውጭ ነው የሚኖረው ታዲያ እናንተ ለምን እስካሁን አልገዛችሁ? ልንገዛ ነበር ግን ዳኔ የቤቱን ብር ስራውን አስፋፋበት። መቼም ለማስወረድ እያሰብሽ አደለም አደል? አላስወርደውም። አዎ መወሰን ያለብሽ ካልሆነ ግን መቼም ላትወልጂ ነው። ይኸው ከተጋባን አንድ እንኳ ሳንወልድ አምስት አመት ሞላን። በዚህ አይነት እኮ ትንሽ ከቆየሽ የምትወልጂው ልጅ እራሱ አያቴ እያለ ነው የሚጠራሽ ትዬ ትጅዬ እንዲህ ስትስቂ ነው የሚያምርብሽ። እሺ፣ አሁን ምን ላድርግ? ቆይ ቤተሰቦችሽ እዚህ ሀገር የሉም? እናቴ አለች። ይኸውልሽ በቃ ዛሬ እሷ ጋር ሂጂ። ለምን? ያው ዛሬ ሰክሮ ስለሚመጣ እንዳትጣሉ ነዋ። እርግጠኛ ነሽ? እንደ ሁሌ የሚሰክረው ሰው አስቀየመኝ፣ ስራ ተበላሸብኝ ምናምን እያለ ማታ ካጣኝ የሆነ ነገር የሚፈጠር አይመስልሽም? ምንም አይፈጠርም አረጋሽ። ብሎ ከጠላሽ ድሮም አይወድሽም ማለት ነው። ሰበብ ነበር የሚፈልገው። እንደሚወደኝ አውቃለሁ። እሱን ለእኔ ታየው። በቅርብ ታየዋለሽ ማለት ማለቴ፣ ያው ሁሉም ነገር በቅርብ ይለይለታል ማለት ነው። ምን ነው የሚለይለን? ወይ ተስማምቶ ይወለዳል፣ ካልሆነ ደግሞ ሳይፈቅድ ይወለዳል። እና ቴጂ ምን ሆነሻል? አባቱ ሳያውቅ የሚያድግም ልጅ አለ እኮ። ኦይ ጸሐዬ ምን እያልሽ ነው ያለሽው? ትቶሽን ቤት ትወልጂዋለሽ እንጂ በፍጹም አታስወርጂውም። ይኸውልሽ ትጂዬ፣ ምንም ቢፈጠር ለመውለድ ወስኜ የቻልኩትን ያህል ላሳምኖ እሞክራለሁ። ግን እሱ ካልፈለገ ልጄን አልወልደውም እያዘንኩም ብሆን ልጄን አስወርደዋለሁ። እኔ ደግሞ በፍጹም ይሄን አላስደረግሽም ማለት። ይልቅ ትይጂዬ አሁን ተነሽና እናትሽ ጋር ላድርስሽ ሳይመሽብን። እሺ፣ ተነሽ። እሺ፣ ደግሞ ይኸውልሽ ፈታ በይ። ምን አባቴ አማራጭ አለኝ ብለሽ ነው ደግሞ እኔ ልንገርሽ አይደል ይህንን ከወለድሽ በኋላ እንደገና በአመት በአመት በአመት ትወጃለሽ። እድሜ ለኔ። በይ እኔ አረሰሻለሁ በደንብ አድርጌ ሻንተነሽ